እንዴት ናቸው የተወደዳችሁ የቻምፒየንስ ሊግ የፍጻሜ ጨዋታ የሚደረግበት እለት ነው፣ ወይም በአውሮፓ የእግር ኳስ ካሌንደር ትልቁ ምሽት ነው ማለት ይቻላል። የፓሪስ አንጀርማውን አሰልጣኝ ሉዊስ ሄንሪኬን ደግሞ ጥቂት እንመልከት። ይሄኛው የውድድር ዘመን ላይ የውድድር ዘመኑ ሲጀመር ማንም ሰው ደፍሮ ሊል የማይችለውን አንድ ነገር በአዲሱ በጣም ቅንጡ በሆነው የፒዥ የልምምድ ማዕከል ላይ ይናገር ነበር እሱም ኦቫኛ ጋኝ ይል ነበር ወይም በዚህ ዓመት ጠንካራ እንሆናለን እያለ በልምምድ ሜዳ ላይ ደጋግሞ ሲናገር የፈረንሳይ ብዙሀን መገናኛዎች በካሜራ ይዘውታል። ታያላችሁ፣ በዚህ ዓመት ጠንካራ እንሆናለን እያለ እየጮኸ ነበር ይናገር የነበረው የ55 ዓመቱ ሉዊስ ኤንሪኬ። እና ሰዎች የምር እንደ ኪሊያን ምባፔ አይነት የክለቡ የምንጊዜም ከፍታ ጎል አስቆጣሪን ካጣችሁ በኋላ ጠንካራ ትሆናላችሁ የሚል ተጠራጣሪ ነበር። ይሄ ተጫዋች ልክ ወደ ሪያል ማድሪድ ሄዶ ስለነበረ ፔዤ በሁሉም ዋጋ፣ በሁሉም ዋጋ ይህንን ተጫዋች ለማቆየት የመጨረሻውን ከፍተኛ ጥረት ጭምር አድርጓል። ደግሞ ባለፉት ጥቂት ዓመታትም ሌሎች ስታሮች ለቀዋል፣ ለኔይማር፣ ሊዮኔል ሜሲ። ስለዚህ ማን ነው ጌም ብሬከሩ የሚል ጥያቄ ቅርብ ነበር። ግን እሱ ሙቫኛ ጋኝ፣ እናሸንፋለን በተደጋጋሚ እና ቪዮላ አሰልጣኙ እንዳለው እውነትም እንደ ትንቢት ይሁን ወይ ደግሞ በራሱ ክህሎት በቡድኑም ጥራት ተመክቶ ይሁን ቡድኑ በእርግጥም ተሻሽሏል እና የቅዳሜው የቻምፒንስ ሊግ የፍጻሜ ጨዋታ ሲደረግ ፓሪስ አንጀርማ በሁለት ተከታታይ የውድድር ዘመን ቻምፒንስ ሊግ ሴሚፋይናል ደርሷል። ግን ካለፈው ምባፔ ከነበረበት የውድድር ዘመን ደግሞ በአንድ ምዕራፍ ከፍ ብሎ ፍጻሜ ላይ ይጫወታል። ከ2020 በኋላም ለመጀመሪያ ጊዜ ነው ቻምፒንስ ሊግ ፍጻሜ ሲደርስ፣ ያኔ ቶማስ ቶላ አሰልጣኝ ሆነው ለቻምፒንስ ሊግ ፍጻሜ ከደረሰበት ጊዜ በኋላ ማለት ነው። እና በቅርብ ጊዜ ምን ይላል? ስለዚህ የፍጻሜ ጨዋታ እና በ2020 ስለነበራቸው ሲያነጻጽር፣ ማርኪኞስ አንዳንድ ጊዜ ሽንፈቶች ልምዶች ይሆናሉ። እነዚህ ቁስሎች የተጫዋቾች የእግር ኳስ ህይወት ውስጥ ጠባሳ ሆኖ ይቆያሉ። ግን እንማርባቸዋለን ሚል አስተያየት ሰጥቷል። ፔዤ በዚህ ውድድር ዘመን የፕሪሚየር ሊግ አራት ቡድኖችን አሸንፏል። አርስናልን፣ ሊቨርፑልን፣ አስቶን ቪላን፣ ማንቸስተር ሲቲ። ሀብታሙ ሊግ ነው። ፕሪሚየር ሊግ በእርግጥ ሀብታም ነው። ፓሪሳን ዣርማም ራሱ ቢሆን ነገር ግን ትልቁ ጥያቄ የነበረው ቡድኑ ከኪሊያን ምባፔ በኋላ እንዴት ይሆናል የሚል ነበር እና ባለፈው የውድድር ዘመን የኪሊያን ምባፔ 47 ጎሎች ባስቆጠረበት ዓመት ለፓሪስ ሳንጀርማ በሁሉም ውድድሮች 124 ጎል ነበር ቡድኑ ያስቆጠረው፣ በ2023/24 የውድድር ዘመን ማለት ነው። በዚህ የውድድር ዘመን ያለ ኪሊያን ምባፔ 147 ጎል አስቆጥሯል። ያለ ትልቅ ዘጠኝ ቁጥር ማለት ነው። ስለዚህ ብዙ ጊዜ ቡድኖች አጥቂ ያስፈልጋቸዋል አጥቂ ያስፈልጋቸዋል እንላለን በልማድ የ30 ጎል አጥቂ ያስፈልጋቸዋል። ነገር ግን ሁሉ ጊዜ እውነት አይደለም። ምክንያቱም ያለ ጄኒውን አጥቂ ፔዤ 147 ጎል አስቆጥሯል። በዚህ ውድድር ዘመን ባርሰሎና ብቻ ነው በአምስቱ የአውሮፓ ሊጎች ከፓሪስ አን ዠርመን በላይ ብዙ ጎል ያስቆጠረው። ግን ጥርጣሬዎች ነበሩ እምባፔን የሚያክል ትልቅ ተጫዋች ሲለቅ እና ደግሞ በክለቡ ታሪክም ጭምር ከጆርጅ ዌያ፣ ከሙስጠባ ዳሌብ ወይ ከዝላታን፣ ከሌሎች ትልልቅ ተጫዋቾች በላይ የምንጊዜም የፔዥ ትልቁ ተጫዋች ነው የሚባል ተጫዋች ከለቀቀ በኋላ በሱ ፈንታ ሌላ ተጫዋች ሳይገዛ ነው እንዲህ አይነት ቡድን የገነባው። እና አንዳንድ ሰዎች እንዲሁም ባለፈው የውድድር ዘመን በሁለቱ የቦሩሲያ ዶርትሞንድ ጨዋታዎች ላይ በደርሶ መልስ ከተሸነፈ በኋላ ጥያቄ ያነሱበት መቀጠል ይገባዋል ብለው ሁሉ የተጠራጠሩት የፈረንሳይ ብዙሃን መገናኛዎችም ጭምር ነበሩ። ምንም እንኳ ባለፈው ዓመት እስከ ቻምፒየንስ ሊግ ግማሽ ፍጻሜ መድረስ ለአሰልጣኙ የመጀመሪያ ሲዝን እንደ ስኬት መቆጠር የሚገባው ቢሆንም ይህኛውም አሰልጣኝ አሰልጣኝ መሆኑ በራሱ በአንድ በኩል የአእምሮን ጥንካሬ የሚያሳይ ነው። ምክንያቱም በ2019 ለወራት ከእግር ኳስ አሰልጣኝነት እረፍት ወስዶ ነበር። አንዳንድ ብዙኃን መገናኛዎችም በሀዘኑ ጽናት ምክንያት ወደ እግር ኳስ ዳግም ላይ መለስ ይችላል ብለው እስኪያስቡ ድረስ በብርቱ ሀዘን ተይዞ ነበር። ምክንያቱም ያኔ ከስድስት ዓመት በፊት የዘጠኝ ዓመት ሴት ልጁ ዣና በቦን ካንሰር ምክንያት ሕይወቷ አልፎ ነበር ነሐሴ 2019 ነው እና ያኔ እሱ የስፔን ብሔራዊ ቡድን አሰልጣኝ ነበር። ከዚያ ከስፔን ብሔራዊ ቡድን አሰልጣኝነት በፍጥነት ራሱን ከኃላፊነት አነሳና ና ለጥልቅ የማሰላሰያ ሀዘንን የመወጫም ጊዜ ሲል ወደ ማልታ ሄደ ይላሉ እና ለወራት እዛ ነው ያሳለፈው ከባለቤቱ እና ከውዶቹ ጋር እና ከባድ የሀዘን ጊዜ ነበር ይላሉ ከስፔን የህይወት ትርምስ መራቅ ፈልጎ ስለነበር ጊዜ ፈጅቶበታል ግን ሲመለስ ምንድን ነው እነሱ እንደሚሉት በተሰበርንበት ቦታ በዚያ ላይ ጠንካሮች ነን ወይም የተሰበረ አጥንት አለ እዛ ቦታ ላይ የአጥንት የበለጠ ጠንካራ ነው ምናምን ይባላል ወርስትሮንገር ብሮክን ቦንድ እንደሚሉት ከዚያ በኋላ ግን የአራት ወር የሀዘን ጊዜ ካሳለፈ በኋላ ተመለሰ። የተመለሰውም ወደ ስፔን ብሔራዊ ቡድን ኃላፊነት ነው። እና በተደጋጋሚ አንድ ይናገር የነበረው ነገር ያሳለፍኩትን አታውቁም ዩሃፍ ጋት ነው ክሉ ይል ነበር። በቅርብ ጊዜ ነው ግን የበለጠ ስለ ዣና ህልፈት ብዙ መናገር የጀመረው። ዣናን በተመለከተ አንድ በጣም ብዙ ጊዜ ሶሻል ሚዲያ ላይ ሲመላለስ ማየው አንድ ቪዲዮ አለ። የህይወት ፐርስፔክቲቭንም የሚያሳይ ነው። ያው በዘጠኝ ዓመቷ ተወስዳ ብናለች የሚል መብሰልሰል ሳይሆን ያለው፣ ለዘጠኝ ዓመት ከእኛ ጋር እንድትሆን ህይወታችንን እንድታደምቅ ሙቀታችን እንድትሆን እድል ተሰጠን ብሎ ነው የሚያየው። አሁንም ከኛ ጋር በህይወት አለች፣ እንደ ሞተች ከኛ ጋር እንደሌለች አይደለም። ምን ቆጥረው ሁልጊዜም እናነሳታለን፣ ስለ እሷን እንነጋገራለን፣ ሁልጊዜም ቤት ውስጥ እሷን እያሰብን እንስቃለን፣ እናስታውሳታለን። አለን አንድ ጊዜ ወደ እናቱ ቤት ሄደ። ኔሊ ይባላሉ በሂሆን ነው አሁንም የሚኖሩት እና እዛም በቤታቸው አፓርትመንት ውስጥ የዣና አያት የሉዊስ ሄንሪኬ እናት እሳቸው ሀዘናቸው ጽኑ ስለነበር የዣና እንት ውስታ እንደው ጥቂት ለመቀነስ በማሰብ ሊሆን ይችላል የእሷን ፎቶግራፎች ሁሉ ከቤት ውስጥ አንስተው ወደሆነ ቦታ ደብቀውት ነበር። እና ቤት ሲገባ ወደ እናቱ ቤት የዣና ፎቶግራፍ የለም እና እናቱን ፎቶዎቹን መልሻቸው እንጂ ዣና እኮ አለች፣ በሀሳብ በመንፈሳችን ውስጥ አለች አለ። እና ከዛ በኋላ እናትየው ፎቶግራፎቹን ሁሉ ወደ መቀመጫዎቻቸው ወደ የስፍራዎቻቸው መለሱት ማለት ነው። ኔሊ ናቸው ወደ ምድር ያመጡት። 1970 ላይ በሂሆን የተወለደው በትንሽ የባህር ጠረፍ ከተማ በአስቱሪያ ከፕሮሌተሪያን ማህበረሰብ የተገኘ ነው። በሰሜን ምዕራብ ያለች የስፔን ከተማ ነች። አሁን የምናውቀው ይሄ ጠንካራ ፐርሶናሊቲው ስብእና ው የአስቱሪያ ባህሪውን የሚያሳይ ነው። የአስቱሪያ ተወላጅነቱን የሚያሳይ ነው ይላሉ እነሱ። ምን ይላሉ እንዲያውም በአስቱሪያ አስቱሪያ ስፔን ነች የተቀረውን የተገዛው ብለው ይናገራሉ። እና አንድ በስምንተኛው ክፍለ ዘመን የነበረ ልዑል ነበራቸው ፔላዮ የሚባል እና የፔላዮ ስፒሪት የሚሉት አለ እነሱ። ያ ስፒሪት ሉዊስ ሄንሪኬ ላይ አለ ይላሉ ሰዎች። ምክንያቱም በጣም ታፍ ስለሆነ የማይፈራ ስለሆነ በተለይ ሁኔታዎች ተስፋ የሚያሳጡ በሚመስሉ ጊዜ ልክ እንደ ዣና አይነት ህልፈት ሲያጋጥም የበለጠ የሚጸና የበለጠ የሚበረታ፣ ተስፋ የታጣ በሚመስልበት ጊዜ የሚጎብዝ አይነት ሰው ነው። እንደዚህ አይነት ካራክተር ያለው ይላሉ። ስለ ድል የሚያስብ እንጂ ስለ ሽንፈት ፍርሃት ቆፈን የማይዘው ተብሎ ይገለጻል እና አንዳንዴ ለዚህ ነው የምናውቀው ኢጎ ብቅ የሚለው እና አንዳንድ ሰዎች አንዳንድ ባህሪውን የሚሊተሪ መሪዎች ላይ የሚታይ አይነት ነው። ምክንያቱም የሚሊተሪ መሪዎች በወታደር ቤት ያሉ አመራሮች ክህደትን አይቀበሉም ወይም ክህደትን ይቅር አይሉም። ይሄኛውም ሰው ልክ እንደዛ ነው፣ የካደው ከመሰለው አንድን ሰው ይቅር አይለውም ይባላል። እንዲህ አይነት አይምሬነት አለው። እንዲያውም የሪያል ማድሪድ ተጫዋች በነበረበት ጊዜ ወደ ባርሴሎና እንዲዘዋወር የተገደደበትን አንድ ውሳኔ ሆርሄ ቫልዳኖ በወቅቱ የሪያል አሰልጣኝ ነበር፣ ወስኖ ነበር። ከቡድኑ ዝርዝር ውጭ ያደረገውና በዚህ ተከፋና ለባርሰሎና ለመፈረም መነጋገር ጀመረ እና በዚህ ጊዜ ከቡድን ጓደኞቹ መካከል የረጅም ጊዜ ወዳጁም የሆነው በኋላም በብዙ ክለቦች አሰልጣኝነት የምናውቀው ኪኪ ሳንቼስ ፍሎሬስ ከቫልዳኖ ጎን ወገና አሉ እና ሉዊስ ሄንሪኬ በዚህ በጣም ተቀይሞት እንዲያውም ለሰርግህ ዕለት የሰጠውህን ስጦታ መልስልኝ ብሎ ሁሉ ጠይቆት ነበር ይላሉ። እና ምንም አይነት ክህደት መሰል ነገር የማይቀበል እንደ ወታደር መሪዎች ነው ይባላል። ነገር ግን እንደው ዝም ብሎ ግትርና ኢጎ የተጫነው ነው ማለት ደግሞ ትክክል አይሆንም። ምክንያቱም 2015 ላይ የባርሴሎና አሰልጣኝ ሳለ ከሌዮኔል ሜሲ ጋር፣ ከማይነካው የባርሴሎና ኮከብ ጋር ችግር ውስጥ ገብቶ ነበር። ከዚያ በፊት የባርሴሎና ቢ የሴልታ ደቪጎ የሮማ አሰልጣኝ ነበር። ያን ያህል የተደነቀ የስራ ስኬት በመጀመሪያዎቹ ኃላፊነቶቹ ላይ አልነበሩትም። ነገር ግን ከሊዮኔል ሜሲ ጋር ጠብ ውስጥ ገባ። ከዚህ በፊት በሮማ በተለይ ከፍራንቼስኮ ቶቲ ጋር እንደነበሩ አይነት ልዩነት ማለት ነው። ወደ ባርሴሎና መሪዎች ሄዶ እኔን ወይም ሜሲን ትመርጣላቸው ነበር ያላቸው። ማንን እንደሚመርጡ ግልጽ ነበር። እሱ ስለገባው ሊሆን ይችላል። ያኔ ሆሴ ማሪያ ባርቶሚዮ ነበሩ የባርሴሎና ፕሬዚደንት የነበሩት። እና ሜሲን በሳን ሴባስቲያን በተደረገ አንድ ጨዋታ ቤንች ላይ ያደረገው። ከዛ ሜሲ አኮረፈ። ሜሲ ካኮረፈ የባርሰሎና ካምፕ ጤና አይኖረውም። ስለዚህ ግትርም ቢሆን ያ የአስቱሪያ ሜንታሊቲ ያለውም ቢሆን መለዘብ ነበረበት። ስለዚህ ከሊዮኔል ሜሲ ጋር ነገር አረገበ። የውድድር ዘመኖም ሲጀመር አንድ ነገር ተናግሮ ስለነበር ከባርሰሎና የመልበሻ ክፍል አባላት ጋር ሊያቃቅረው እንደሚችል ምልክት ነበር። እኔ ነኝ አሁን መሪው፣ የዚህ ቡድን መሪ አይ አም ሊደር ማለት ጀምሮ ነበር ከዚያ ግን ነገር ለዘበ እና በዚያ ውድድር ዘመን የሶስትዮሽ ባለድል ሆነ። ባርሰሎና በአርሳም ለመጨረሻ ጊዜ ያሸነፈው የቻምፒንስ ሊግ ዋንጫ ያ በበርሊን ዩቬንቱስን ሶስት ለአንድ አሸንፈው ድል ያደረጉበት ጨዋታ ነው። ያኔ በሕይወት ነበረች እና አንድ ማይረሳ ምስል ነበር። ወደ መሀል ሜዳው ሄዳ በኦሊምፒክ ስታዲዮም በርሊን ላይ የካታሎኒያን ባንዲራ ሜዳው መሀል ላይ ስትተክል ይታያል። ከዛ ከአባቷ ጋር ደስታውንም ስትገልጽ እንደዚ፣ የእሱ ድምቀት ነበረች አንድ ጊዜ ግን አንድ የተረዳነው ነገር አሰልጣኙ ምንም እንኳ ራሱ የሚያሰምራቸው ቀይ መስመሮች ቢኖሩትም የመርህ ቀይ መስመሮች ነገር ግን ለፕራግማቲዝም ነገሮች ለማለዘብ ምናልባት ከራሱ ኢጎ ከራሱ ግትርነት ከራሱ መርሆች መለዘብ ቢያስፈልግ ያንን እንደሚያደርግ ያየንበት ነው። ምክንያቱም እውነታው በባርሰሎና ሜሲን ማሸነፍ አይችልም። ስለዚህ ነገሩ እንዲሰራ የራሱን ግጥር አቋም ማለዘብ ነበረበት በዛ ዓመት ሜሲ ነይማር ሉዊስ ሱዋሬዝ ጥምረት በጣም አስደናቂ ነበር የጓርዲዮላ አይነት የማጥቃት እግር ኳስ ነበረው እንኳ ቢባል ፔፕ ራሱ ግን ይሄ ኮፒ ፔስት አልነበረም የቡድኑ ኢንቴንሲቲ ዳይናሚዝም እና ፖዚሽናል ፕሌ ብሎ በነዚህ በጣም ከኔ የተለየ ቡድን ነው፣ የተሻለ ነው ሳይሆን የተለየ ቡድን ነው የሚል አስተያየት ነበር የሰጠው። ሶስት ዓመት ነው በባርሴሎና አሰልጣኝነት የቆየው። ከዚህ ቻምፒዮንስ ሊግ ባሻገር ሌሎች ሁለት ላሊጋዎች፣ ደግሞ ሁለት ኮፓ ዴልሬዎች አሸንፏል። 2018 ላይ ከእንግሊዝ ክለቦች ጋር ሲደራደር ነበር፣ በተለይ ከአርሰናል ጋር ያኔ የአርሰን ቬንገር ከአርሰናል አሰልጣኝነት የለቀቁበት ወቅት ነበር። የአርሰናል ሰዎችም ኢንተርቪው ካደረጓቸው በርካታ ሰዎች መካከል አንደኛው ሉዊስ ኤንሪኬ ነበር። ነገር ግን ኡናይ ኤሜሪ ኃላፊነቱን አገኙ። እሱ ደግሞ የስፔን ብሄራዊ ቡድን ኃላፊነትን ተረከበ። በኔሽንስ ሊግ፣ በአውሮፓ ዋንጫ፣ በዓለም ዋንጫ ሰልጥኗል። ግን በሁሉም ውድድሮች ዋንጫ አላሸነፈም። ምንም እንኳ በላሮሃ አሰልጣኝነት መቆየት ይፈልግ የነበረም ቢሆን ነገር ግን ከ2022ቱ የዓለም ዋንጫ በኋላ ስፔን እግር ኳስ ፌዴሬሽን ሌላ አሰልጣኝ መቅጠር ፈለገ እና ያም ብዙ የሚያስቆጫቸው አይመስለኝም። ምክንያቱም ሉዊስ ደላፎንቴ ያለፈውን የአውሮፓ ዋንጫ አሸናፊ ቡድን ገነቡ ማለት ነው። ግን እሱ 2023 ላይ ከዚህ በፊት የፔዥን ኃላፊነት አልቀበልም ሲል ቆይቶ ነበር። ምክንያቱም ወደ ፕሪሚየር ሊግ ሄዶ መስራት ይፈልግ ስለነበር እንዲሁም አንድ ጊዜ በአንድ ቃለ ምልልሱ ላይ ሲናገር ፔዥ ለእኔ አማራጭ ሆኖ አያውቅም ብሎ ተናግሮ ነበር። ነገር ግን በተለይ ከሉዊስ ካምፖስ ጋር ነበር አንድ ውይይት ነበረው ከስፖርት ዳይሬክተሩ ጋር። ከዚህ በኋላ ፔዥ የከዋክብት ቡድን አይሆንም፣ ቡድን እንጂ የሚሆነው። ስለዚህን ቡድን እንድትገነባለን እንፈልጋለን። በዚህኛው ክረምት ነይማር ይለቃል፣ ቬራቲም እንዲሁ፣ ሊዮኔል ሜሲም ያኔ ወደ አሜሪካ እንደሚሄድ ታውቀው ስለነበር እና የፖሊሲ አቅጣጫ ለውጥ እናደርጋለን ይህንን ቡድን እንድትገነባ እንፈልጋለን አሉትና፣ በዚህ ፕሮፖዛል ተስማምቶ ነው የፔዥ አሰልጣኝ ሆኑ፣ እንጂ ከዚህ በፊት እንዲህ አይነት ፕሮጀክቶች መረከብ አይፈልግም ነበር። ግን መጨረሻ ላይ እሱ የውድድር ዘመኑ ሲጀመር ያለሆነ ሆነ። የኡንቫ ጋኝ ቡድኑ የበለጠ ጠንካራ ይሆናል ብቸኛው የማቀው የፈረንሳይኛ ሀረግ ይሄኛው ነው እንዳለ ሁሉ ምናምን። እውነትም ቡድኑ በጣም ጠንካራ ቡድን ገነባ። በሀገር ውስጥ ብዙ እንኳ የሚያስገርም ባይሆን ከክለቡ የፋይናንስ አቅም አንጻር ሁሉንም ዋንጫዎች አሸንፏል። ሊጉንም አሸንፏል። ሱፐርካፑንም አሸንፏል። ባለፈው ደግሞ ራንስን ድል አድርጎ የዚህን ዓመት ኩፕ ደ ፋንስ አሸንፏል። አሁን ኳድሩፑል ለመስራት ነው ቡድኑ የሚጫወተው። ክረምት ላይ ደግሞ የዓለም የክለቦች ዋንጫ ላይ ከሳምንታት በኋላ በሚጀመረው ውድድር ላይ ይሳተፋል። አሁን ይሄ ቡድን ወጣት ተጫዋቾችን እንደሚያስፈርም ቡድንነት ተቀይሯል። ጆዋ ኔቬስ ከቤንፊካ ሲገዛ 20 ዓመቱ ነበር። ወይሊያም ፓቾ ከፍራንክፉርት ሲፈርም 23 ዓመቱ ነበር። እንዲህ አይነት ተጫዋቾችን የሚያመጣ ወይ ባለፈው ጥር ክቪቻ ክቫራስኬሊያን ሲያስፈርሙ ከናፖሊ 24 ዓመቱ። ግን ደግሞ ቡድን ውስጥ የነበሩትን ሌሎች ተጫዋቾችም እጅግ ወደ ላቀ ከፍታ ወስዷቸዋል። ፋቢያን ሩዊዝ የ29 ዓመቱ ስፔናዊ አማካይ ወ ቪቺኛ በሌላ ሌቭል ነው እየተጫወቱ ያሉት። ወይም ሁለቱን የቀድሞ ዶርትሙንድ ተጫዋቾች አሽራፍ ሀኪሚን እና ኦስማን ዴምቤሌን፣ አንደኛው ምናልባት የዓለም ምርጡ የቀኝ መስመር ተከላካይ፣ አንደኛው ምናልባት የወቅቱ የባሎን ዶር ትልቁ ተስፈኛ ሊሆን ይችላል። ወይም ከነሱ መካከል አንደኛው በተለይ ዴምቤሌን ሪኤጁኬት አድርጎታል፣ ወይ በሌላ ሚና እንዲጫወት ወይም እንደው ፕሮፋይሉን ሙሉ ለሙሉ ቀይሮታል፣ ሌላ ተጫዋች አድርጎታል ማለት ይቻላል። ያው የውድድር ዘመኑ ሲጀመር ቼስ በሆነ ቦታ ሉዊስ ኤንሪኬ ካለ ኮሽታ አይጠፋም እና በዛ የአርሰናል ጨዋታ ላይ የቻምፒየንስ ሊግ የመጀመሪያው ዙር ጨዋታዎች ሲደረጉ በነበረበት ጊዜ፣ ወይም የሊግ ፎርማት አይደለም ዘንድሮ እና በዛ የኤምሬትስ ጨዋታ ላይ ይህንን ተጫዋች አላሰለፈውም ነበር እና እሱም በውድድር ዘመኑ ከወሰንኳቸው ምርጥ ውሳኔዎች መካከል ቀዳሚው ብሎ ይጠራዋል። ነገር ግን በተለይ ከዲሴምበር በኋላ ከቀኝ ክንፍ ተጫዋችነት ወደ ሀሰተኛ ዘጠኝ ቁጥርነት የበለጠ በሴንትራል ቦታዎች የሚጫወት የሚጫወጥ ተጫዋች ካደረገው በኋላ ቁጥሮቹን ማየት ነው። የባሎንዶር ሲዝን እያሳለፈ ያለ ነው። ዴምቤሌ ከምባፔም በላይ ለባሎንዶር ተስፋ አለው። የዛሬ ዓመት ይህንን ማሰብ አይቻልም ነበር። ኪሊያን ምባፔ በለቀቀበት ጊዜ ወደ ማድሪድ ሲሄድ፣ ይህንን ማሰብ አይቻልም ነበር። ነገር ግን ሉዊስ ሄንሪኬ አድርጎታል። እና የኮችንግ ኤክሰለንስ ነው። በእርግጥ የፓሪሳን ጀርማን የፖሊሲ ሺፍት ማድረግ በጣም አስፈላጊ ነበር እና በካተር ስፖርት ኢንቨስትመንትም ለአንድ አሰልጣኝ ይህንን ያህል የመወሰን ስልጣን ተሰጥቶ አያውቅም። ሌሎች አሰልጣኞች አንቼሎቲም፣ ሳይቀሩ ሌሎችም ትልልቅ አሰልጣኞች አሰልጥነዋል። ነገር ግን አሁን ኤንሪኬ ያለው አይነት ፓወር የነበረው አሰልጣኝ የለም። ግን እሱም ሲመጣ ዲማንድ አድርጎት ነበር መጀመሪያ አካባቢ ይላሉ። በፖንዚ በልምምድ ማዕከሉ ላይ እንደመጣ ሙሉ ኮንትሮል እንዲኖረው ይፈልግ ስለነበር እዚያው ነበር ያድር የነበረው። ከዚያ ግን ነገሮች እየሰከኑ ሲመጡ አሁን ምሽቱን እዚያ አያሳልፍም። ከፔዥ ልምምድ ማዕከል ጥቂት ኪሎ ሜትሮችን ርቆ ባለ ቦታ ነው ቤዝ ያደረገው። ስለዚህ እንደ መጀመሪያው አካባቢ ሁሌ የሚገኝ ወይም ኦምኒ ፕሬዘንት መሆን አያስፈልገው። ምክንያቱም የመጨረሻዎቹ ቁልፍ ውሳኔዎች በሱም ይሁንታ የሚወሰኑ መሆናቸውን ስለተረዳ ማለት ነው። አሁን የክለቡ ፕሬዚደንት ናስር አልኸላይፊ እሱን በተመለከተ ፍጹም እምነት አላቸው ነው የሚባለው። ሙሉ እምነት አላቸው፣ ለሌሎች ከእሱ አስቀድመው ለነበሩት አሰልጣኞች የማይሰጥ አይነት እምነት። በአንድ ጉዳይ ብቻ ነው ከእሱ ጋር የተቃረኑት ይባላል። ታስታውሱ እንደሆነ 2023 ላይ አዲስ ውል አልፈርምም ደግሞ አልለቅም በዝውውርም አልለቅም ካለ በኋላ የፓሪስ ሰንጀርማ ሰዎች ወደ ሩቅ ምስራቅ ወደ ጃፓን ወደ ደቡብ ኮሪያ በተደረገ የፔዤ የቅድመ ውድድር ዘመን ቱር ላይ አላካተቱትም እና በዚህ ሉዌስ ሄንሪኪ አልተስማማም ነበር። ይሄ ነን ስፖርቲንግ ዲሲሽን ነው። ስለዚህ ተጫዋቹ ውሉን ሊያራዘም እንኳ ባይፈልግ፣ ግን አሁንም ከፔዤ ጋር አንድ ቀሪ ዓመት ኮንትራት ስላለውና ለእኔ ለቡድኒም ስለሚጠቅመኝ እባካቸው አብሮን ይሄድ ብሎ ጠይቆ ነበር። ግን ናሰር አልኸላይፊ ይህንን ጉዳይ አልተስማሙበትም። በዚህ ጉዳይ ብቻ ነው የተለያዩት ይባላል ግን አሁን በፊት ለምሳሌ ሉዊስ ካምፖስ፣ ክሪስቶፍ ጋልቲ አሰልጣኝ በነበሩበት ጊዜ በፕሌይንግ ሲስተም ቡድኑ በሚጫወትበት ሲስተም እና የትኞቹ ተጫዋቾች ይሰለፉ በሚሉት ጉዳይ ላይ እጃቸውን ያስገቡ ነበር። እንዲሁም አንድ አጋጣሚ ላይ መልበሻ ክፍል ሁሉ ገብተው ተጫዋቾች ላይ ሲያንባርቁ ከነ ኔማር ጋር ተጣልተው ነበር። ግን ከጋልቲ ጋር የሚነጻጸር አይደለም ሲቪው ትልቅ ስለሆነ እና በዓለም ላይ ካሉ ምርጥ አሰልጣኞች መካከል አንደኛው ስለሆነ ሌላም ጊዜ በእርግጥ ነገር ለማለዘብ ሞክረዋል። ለምሳሌ የሉዊስ ኤንሪኬና የደንቤል የመጠነኛ ግጭት በተፈጠረበት ጊዜ ነገሩን እንዲያሰክን፣ እንደው የእሱን ቀይ መስመር ሳይጥሱ ነገር እንዲያረግብ አድርገውታል። የጠየቀው ነገር ሁሉ ይሟላለታል ይባላል። የፈለጋቸው ፕላትፎርሞች ለምሳሌ ትልልቅ የቪዲዮ ሲስተሞች፣ ትልልቅ ስክሪኖች፣ እነዚህ እንኳን ለሀብታሙ ፓሪሰን ጀርማ ብዙ ትልልቅ ነገሮች አይመስሉኝም። ግን የጠየቀው ሁሉ የሚደረግለት ዝውውር ቡድኑ ለማድረግ ሲፈልግ ለምሳሌ ከምባፔ መልቀቅ በኋላ ሉዊስ ካምፖስ ሌላ ዘጠኝ ቁጥር የማምጣት ፍላጎት ነበራቸው። እሱ ግን አልፈልግም አለ። ዘጠኝ ቁጥር አልፈልግም፣ ያለ ዘጠኝ ቁጥር ነው ቡድኑን ምገነባው አለ እና ያንንም ፔዥ ተስማማበት። እንደ ትልቅ ሪስክ አይተውትም የነበረ ቢሆን በየዓመቱ 450 ጎል የሚያስቆጥርን አጥቂ ካጣ አንድ ቡድን የእሱን ተተኪ ለመፈረም ለመፈለግ ገበያውን ማሰሱ ተገቢና ባህራዊ ስለሆነ ነገር ግን አሰልጣኙ ያልፈልግም ሌላ ዘጠኝ ቁጥር አለ። ስለዚህ ለአሰልጣኙ ውሳኔ ተገዙ ማለት ነው። እንዲህ አይነት ፓወር የተሰጠው አሰልጣኝ ነው ደግሞ ሜዳ ላይ አሳየ። የሚያሸንፍ ውብ እግር ኳስ የሚጫወት እና የሚያስደንቅ የወል ህብረት ያለው የጋራ ህብረት ያለው ቡድን ገንብተው አሳየ። አሁን በታሪክ አፋፍ ላይ ያለው በፓሪሰን ጀርማ ታሪክ ይሄ ሁሉ ገንዘብ ከፈሰሰ በኋላ እነዚህ ሁሉ ከዋክብት ከመጡና ከሄዱ በኋላ ገናናስም ስም ያላቸው አሰልጣኞች ከተሾሙና ከተሻሩ በኋላ ፔዥ በመጨረሻ የቻምፒየንስ ሊግ አሸናፊ ሊሆን ይችላል። ያንን የሚያደርገው አሰልጣኝ ሉዊስ ንሪኬ ሊሆን ይችላል። ስለዚህ በታሪክ አፋፍ ላይ ነው ያለው። እኔ የትልቁ ኢንስፓየር የሚያደረገኝ ነገር ታሪክ መስራት ነው ይል ነበር ከጨዋታው በፊት።